እውነት እውነት ከልቤ ነው የምላችሁ፣ ሀይሚዬ ብቻ አንቺ ብቻ ድመቂ፣ አንቺ ብቻ ድመቂ፣ አንቺ ብቻ ቅበጭ፣ አንቺ ብቻ ልበሺ፣ አንቺ ብቻ ዘንጭ ትላላችሁ። ሁሉም ነገር ስለሚያምርብሽ ማለት ነው። ሀይሚዬን እናት እኔ ሙዚቃው እንደሆነ ቅኔው ገብቶኛል። ለእኔ ቅኔ አያስፈልግም። ሰላም ሰላም፣ ውድ የተከበራችሁ የቻናል የተከታታዮች ሰላማችሁ ብዛልኝ፣ በያላችሁበት። የእኚህ ተናፋቂ ሀይሚዬ የኔ እናት ዛሬም በድጋሚ ቀወጠችው እያልኳችሁ ነው። ቀወጠችው። እኔ ቅኔው ገብቶኛል። ያም ለኔ፣ ያም ለኔ፣ ሁሉም ለኔ። እንዲ አው እየተነሱን ነከበደ የኔ የኔ ይላሉ አንቺን እንዴ፣ አላወቁም እንዴ? አንቺ የሸበላው የብሩኬ እንደሆንሽ አላወቁም መሰለኝ። እነጫን ያለውማ አሁን እኮ በዝቶ አብዝተዋል እኮ አበዙ። የውሸት ጋጋታ ጭራሽ እጀን እጀን በንትን ተገዘገዝኩኝ ብለው እኮ መጡ። አልሰማሽም እንዴ ነገሩ? ለእንደዛ አይነት ጥቃቅን ወሬ እንኳን ጆሮ መስጫ አይደለሽም። አልሰማሽም? እኛውነን የሰማኑ የአንቺ ወታደሮች ተያለች ሀይሚዬ አንቺ ቅበጪ፣ ምንድን ነው ሚስጥሩ? እንደዚህ መርመር ብሎብሻል ሰሞኑን። በቃ የሌለ ቆንጆ ሆነሻል። ሞር ሞር ማለት ነው። ድሮም ቆንጆ ሆነሽ፣ በርግጥ አሁንም ቆንጆ ሆነሻል። እና ሀይሚዬ፣ ሁልጊዜም ውድ አንቺ፣ እንደዚህ ፈገግ በይ፣ ፈገግ አሁን። አንቺ እዛ ጋ ብቻሽን ስጨፍሪ አይከብድም? እንዲ ብሩኬ፣ ብሩኬ ጋ ነው መጨፈር ያለብሽ። ለማንኛውም ነገሩ ለካረስቸው ሙዜ ነው። በቃ ከሙዜነቱ ሲመለስ አብራችሁ ጨፍሩና፣ አብራችሁ እስቲ እንደዛ አንቺም እሱም በባህል ልብስ ምናምን ነገር ፖስት አድርጉልን ማለት ነው። አዎ ሸበላ እንዳለሽ አጠገብሽ እንደሆነ ሸበላው ምናምን ነገር ንገሪያቸው እ ትናንትና ገና ለገናው ሙዜ ሆነ ብሎ እኮ ነው ያ ጭልፋ ግር እጄ በመጋዝ ተገዘገዝኩኝ ምናምን ነገር በገጀራ ነው ያለው። የሆነ ቦታ ገዝግዞ ቢጥሉላ አሪፍ ነበር ትላለ አረ ውዶች የምር ሰዎች ገሳ ክሁ እንድንናገር አታድርቡን አረ ይደብራል ምን ይሼ ነው